ይህም ደግሞ የሆነ ነገር ዛሬ ማውጣት ስላለብኝ አካውንት አን አንዴ እዚሁ እያላችሁ ቤተሰብ፣ ፍራኦል የትቻ ዮኒ ማኛ መኪና ገዝቶለት ለዛ ነው የሚቀባጥረው ለተባለው መልስ ልስጥበትና ዶክመንት ጥሩ ነው። ስም ለምታጠፉ እንዲህ ነው ለምትሉ ወንድምናቶቼ ይኸው መንዝሊ ፔይመንት ዮኒ ማኛ የሚከፍለው የመኪናዬ ይሄንን ይመስላል። ምን ይባላል ሳንታንደር። መደወልም ትችላላችሁ። ዮኒ ማኛ መኪናውን የገዛው የት ነው? ስንት ብር ነው በወር የሚከፍለው? ምን የሚለው፣ 660 ብር ከፍላለሁ በየወሩ ለመኪና ማለት ነው። የከፈልኳቸው ደግሞ ከገዛዎች ጊዜ ጀምሮ ይኸው 650 እያለ የአስር ወር የወር ክፍያ አለው የኔ መኪና ማለት ነው። ወደዚህ ስንሄድ ላይ እንደምታዩት 2014 ሚትሱቢሺ አውትላንድን ነው፣ 2024 ሶሪ። እና ይሄንን እየከፈልኩ ነው ያለሁት። ግን ባለጌዎች፣ ምንም ነገር ብታሳያቸው፣ መንደሪዎች፣ ምንም ነገር ብታሳዩቸው፣ ጓደኝነት በገንዘብ የምታመጣው በገንዘብ የምትለካው በምንነት የምታደርገው አይደለም። ባለጌ ባለጌ ነው። ለምን ላይፉን አያውቀውም። ላይፍ የለውም፣ ምንም የለውም፣ ምንም የለውም። እና ሁልጊዜ ከሰው ጋር ጓደኛ ስትሆኑ ገንዘብ ተከፍሎ ወይ ደግሞ የሆነ ሰው ትንሽ የሆነ ነገር ካለ እንዲሆኑ ነው የሚሉ በጣም በጣም በጣም ባለጌዎች አሉና፣ ይሄ እስከዛሬ ስታወሩ የነበረው ነገር እንግዲህ ይሄ ነው፣ የእኔም ያለውና እግዚአብሔር ልቦን አይስጣችሁ። አሮ ኖ ዳት ዮኒ ግን እንደተገዛል ኮ ነው እስካሁን ማቀው በቃ ተገዝቶ ተሰጠው ነው ማቀው እና እየከፈለው ነው ማለት ነው አሁን ሲፋቅ አሁን ካሼለው እየከፈለልኝ ነው ማለት ነው በየወሩ እንደዚህ አይነት የወረደ ሰዎች ጋር ነው የምናውረው በጣም በጣም የወረዱ ያለ ቦታቸው ሌቭል የሌላቸው ምንም ነገር አይተው የማያውቁ ሰዎች ጋር ስለምታወራ። ወዳጅ ስትሆን በምን ጊዜም የዚህ ዘመኑ በጥቅም አይደል ወዳጅ የምትሆነው፣ ጓደኛ መሆን አይቻልም፣ እና ያ ነገር ነው የሚያሳዝነኝ። ከቴዲ ጋ ያለው በቅርቡ የሚፈታ ነው በውስጥ የምናወራው ብዬው፣ ፊራም እግዚአብሔር ይስጠው እሺ ብሎኛል። ተሙሻም እግዚአብሔር ይስጣችሁ፣ ነገራችሁን በአጭሩ ተፈትቷል። አሁንም እናገራለሁ፣ እባካቸው የሰውን ጓደኝነት የሰውን ወዳጅነት በተለይ ወንዶች ሆነን ከጥቅም ጋር ታያይዙ። እኔ ወሱ ቆንጅዬ ችክ ቢሆን ወይኔ ቆንጅዬ ችክ ቢሆን አሁ የሆነ እየሰጠ ምናምን ነበር ሊያጫውት ነው ትላለ። ወንድ ለወንድ ምን አይነት ዘመን ላይ እንደደረስን አላቅም። አሁን ምን አይነት የዘቀጠ ዘመን ላይ እንደደረስን አላቅም። የዘቀጠ ጓደኛ መሆን የማይችልበት ወዳጅ መሆን የማይቻልበት ወዳጅነት ከጥቅም ጋር የሚያገናኙ የወረዱ ሰዎች ስላሉ እግዚአብሔር የተባረከውን ዛሬ ሁሉ ነገር ተስተካክሏል። እባካችሁ እባካችሁ አሁን የምምለው ይሄን ነገር አስተካክሉ ለማለት ነው። አስተካክሉ እምላችሁ በጠይቅ አድርገዋል። አሁን አስረግጬ የምናግረ እግዚአብሔር መሰክረ ፊራ ይህ መኪና ከፈልልኝ ብለው ያደርገዋል ያደርገዋል ያደርገዋል ነው የምላለው። በአንድ ሰከንድ ያደርገዋል። ወዳጅነት ንጹህ ወዳጅነት አለ። ንጹህ ወዳጅነት ስላለ ዝም ብላችሁ እንደዚህ ባታረጉ መልካም ነው። ላለው ብር ክበሉልኝ፣ ወደ እናንተ ጉዳይ ቀጥሉ። ጨርሻለሁ። እኔም እኔም በትልቁ ታደርገኛለህ። በአንተ ነዋ የተቀጠቀጥ ነው። ስለዚህ ለእናንተ ነው። ተሙሻም መተ ግን በግልጽ መናገር ማንነቱ ነው። በቃ በግልጽ ቅሬታውን መናገሩ እንደ ወንድም ነው እንደሌላው በየፔጁ እየሄደ ፊራንም መናገር ይችላል እንደ ሌላው ብዙ ማለት ይችላል፣ ግን እንደ ወንድም መጥቶ ይሄ ቅር ብሎኛል ይሄ ነው ቅሬታዬ በማለቱ እና በመንገሩ ወንድምነቱን ያሳየውና ይኸው፣ ፊራ ይቅርታ ጠይቋል እንትን ብለዋል። የፊራና የቴድን ጉዳይ ለአሽቃብጥ ለምንትሎ አንሰማችሁ አንሰማችሁም። ሰላሳ ጊዜ ፖስቱ አንሰማም ለዚህ ሁላ። መርዘኛዋ ግን እግዚአብሔር ብድሩን ይክፈልሽ። ይሄን ሁላ ወንድማማቾች ለማባላት የመጣሽው አንቺ መርዝ ቴምር የምትባይ መርዝ ነሽ። መርዝ፣ መርዝ፣ መርዝ። ይሄ ሁላ ወንድማማቾች የተጣሉበት በአንቺ አይነት በማትረባ መንደሬ ሴት የተነሳ ነው ሁላ የተባለው። ኦሮሞ ገዳይ ነው እያልሽ ከኦሮሞ ሄደሽ ትራክ ትገዣለሽ። እኛን ሌላውን ኦሮሞ ጥሉት ያለሽ አንቺ፣ ግን ቢዝነስ ብለሽ ለአማራ ልጆች አገዝኩ ብለሽ መተሽ ስንት የአማራ ትራክ የሚነዱ የሚሸጡ አለ ለምን አልገዛሽም? ለምን አልገዛሽም? ዘረኛ ባለጌ ሴት መሆንሽን እዚህ ጋር እናገራለሁ። ባለጌ ዘረኛ ውሸታም በአማራ ምትነግጂ ማንም አሁን ጎንደሬን እያለ ስለሚነግድ አንቺም ለመነገድ ብለሽ ያመጣሽው ነገር እንጂ ሀቁን እያወቅሽ እኛን አሰድበሽ እኛን አዋርደሽ እያንዳንዱ ቲክታክ ላይ እንዲባላ አድርገሽ፣ አንቺ ግን አሁን ሙድ ልትጫወች ትመጫለሽ። መርዝ ነሽ መርዝ፣ መርዝ፣ ክፉ። ትዳርም ያልባረከሽ ለዚህ ነው። በልጅ ያልተባረክሽው ለዚህ ነው። በምንም ነገርሽ ያልተባረክሽው ለዚህ ነው። በምንም ነገር አትባረክም። ባለጌ መንደሪ ነሽ። ሰው ማዳመጥ አትችም፣ ሰው ማክበር አትችም፣ መነጋገር አትችም። ምንም ነገር ማትች ስለሆንሽ እግዚአብሔር ገና ገና ገና ብዙ ያሳይሻል። ብዙ ብዙ ያሳይሻል። ብዙ ሰው ደም ቀልደሻል። በአማራ ደም በተለይ ቀልደሻል። በአማራ ደም ቀልደሻል። ወንድማማቾች አባልተሻል። እግዚአብሔር ልቦና ይስጥሽ። ክፉ ሴት ነሽ፣ ክፉ መንፈስ ያለብሽ ክፉ ሴት ነሽ፣ ጎጠኝነት ያለብሽ ሴት ነሽ እና አሁን ተጋልጠሻል። አሁንም መልሻል። ለምን ፍራኦል ወለጋ ሄድሽ? ኦሮሞ ነው የወለጋ። ያውም ጨፈጨፉብኝ ብሔሬን ስትሄድ ነበረው አማራን ዘልዝሎ በላብኝ ያልሽው ለምን ሄድሽ? ለምን ሄድሽ? አይሽ መልስ የሌለው ጥያቄ ነው። አማራን ቁማር ልትጫወችበት ነው የመጣሽው እና አይሆንም ከዚህ በኋላ አክትሟል፣ ነው የምለው። ሌሎቻችሁ የምትሉት ካለ በሉ። እኔ ግን በተለይ ነፃ ስለወጣው ሀቅ ስላለሁ፣ እናንተ ጸምን እንደሆነ አቅም ለሱ ነው። እሱ አጥንት ስለሚጣለት ያጨበጭባል። ስለ ሌሎቹ አደለም፣ ያወራ። ይሄ ደግሞ ያናደደኝ። እኔ የምጠይቀኝ ማለት ሰው ከማጨብጨቡ በፊት ምንድን ነው ከተሙ ጋር ያለ ምን አድርጎ ነው አይል፣ በቃ እንትና በለው አንተ እኮ ተሳስተህ እግዚአብሔርን ብትወቅስም ያጨበጭባል። ይሄ ደግሞ ነውር ነው። ሰዎች ዝም ብሎ አብረው አይጓዙ አብረው አይነዱ። የሚያስተውል አእምሮ ያለው ሰው ቆሞ ይጠይቃል። አንድ ሰው አምጣልኝና እና እ በአካል ሂጅ አታካርጊ ሰው ሳሳደድ የንወቅ ሰው ግን ሰው በአንደሪ ሲያልፍ ሰው ነኝ እናደዳል። ከዛ አንግል ገባ። ስለዚህ ትንሽ የማይሆን ነገር ነው። የሰጠው ከደር ለዛ ነው የምናደደው። እኔ እዛ አይነት ነገር ውስጥ የለም። ዳኝ ነው ያላችሁኝ። ስዳኝ ደግሞ እኔም እኮ ቴምር ስትመታኝ ነበር። እኔ ዳኝ ተብዬ እዚህ ውስጥ ያላችሁ ሰዎች ፍረዱ። እኔ አውራ ተብዬ አውርቼ ቴምርም ዝም በል አለችኝ። ይሻሉ እሱም ዝም በል አለ። ከዛ አይነት ጥፋት ምንድ ሽም ብዬ ወጣው። ከወጣ በኋላ ይቅርታ ብለህ ሁለተኛ ቪዲዮ ላይ ስሜን ስታነሳ የኔ ሳይሆን ያንተ ነው ጥፋቱ። ማለት የሚያከብርህን ሰው አትወድህም ማለት ነው ያንን ነው ለማንኛውም ሬ ነበር የሚሄዱ ጥሩ አይደለም። በቃ ያለፈውንም ትታችሁ አሁን እንደኔ እንደኔ ሲራ በቃ ይቅር ተባባሉ ይቅር ተባባሉ። አንተም ተሙም እንደዚህ አይነት ነገር ውስጥ አብራችሁ በልታችሁ ጠጥታችሁ የምትደዋወሉ ከሆነ የምንሰማው ነገር ነበ ከባድ ነገር እንዳላችሁ ነው የሚያሳየው። እኔ ብዙም እኔ ነገር እንዳላችሁ ነው የሚያሳየው። መደዋወላችሁ እንትን ወዳጅነት ከማንም ጋር የለኝ እኔ ወዳጅ የምለው እዚህ ላይ ውስን ሰዎች ናቸው። አንደኛ ዮኒ ማኛ ዳላክ፣ ቡካ፣ መሲ፣ ብሪጅስቶን በጣም እንደዚህ በደ ኤቭሪዴ የምደዋወላቸው ማውራቸው በስልክ ኤቭሪዴ በቃ የፐርሰናል ነገር ልናወራ ምንች ነው እንጂ ሌላ ምንም አይነት ከሰላምታ ውጭ እና እንዲሁ ስክሪን ላይ ከመገናኘት በስተቀር ከማንም ጋር ምንም አይነት ወዳጅነትም የለኝም ጠላትነትም የለኝም። ተሙን የዛኔ ጥሩ አመለካከት ስላለኝ አብረንም ላይቭ ላይ ስንገናኝ እንቀልዳለን፣ እንጫወታለን። ከዛ ውጭ ግን እሷ ያንን ነገር ስትናገር ኦኬ፣ እሱ ነው ማለት ነው የቀይራት መጀመሪያ ላይ የሚል እንትን ነው የመጣው። በምን ልቀይራት እችላለሁ? ክስ ከሳ አንድ ሰው ክስ ከሶ ደፍሮኛል፣ ሰርቋል፣ ገሎኛል ብሎ ከከሰሰ በኋላ እንዴት አሰም ወደ ምን ምን ይቀየራል? ከሳለች እንዲቀየር እኮ አደለም እሷ እዛ ጋር መታ የተናገረችው ንግግር፣ መጀመሪያ እሱ ነው ያለኝ። እሱ አንተ እኮን ያልከኝ ብላ እዛው ስጠይቀ ማለት አልኩኝ እኔ። ምክንያቱም ቢዝነሱ ላይ ነው ያለው አንተ መኪና ገዝተ እንደሚሸጥ አይቻለው እንትን ላይ አሁን ሌሎቹ የሚነዱት ድራይቨር ድራይቭ ድራይቭ ብቻ የሚያደርጉ ሰዎች አሉ። አንዳንድ ሰዎች ሲያወሩ አሁን ለምሳሌ እነሱ ግዢውን አያውቁትም አያውቁትም። ይሄ ዲለር ጋር ሄደ ፒክ አድርገ መምጣቱን የጫረታውን የምኑን ላያውቁት ይችላሉ። አሰራሩን ነው አያውቁት ሁሉም የሚነዳው ሰው አሰራሩን ያውቃል ማለት አይደለም፣ ግን የተወሰነ ግንዛቤ አለው ብዬ እሷ ደግሞ እሱ ነው መጀመሪያ ላይ እሱን ነው የጠየኩት እሱ ነው እንደዚህ ያለኝ እኔም አግዝሻለሁ ብሎኛል እያወቀ ማርኬቱን እያወቀ በወቅቱ እንዴት እንደዛ ሌላ ትቻለ ብዬ ነው። እንደገና ደግሞ አንድ ሰው መቼም ተሙ አንድ ሰው ግማሽ ብር መኪና አይሰጠውም። እንኳን መኪናን የሚያክል ነገር ጫማ አይሰጥም ለሰው። ቀብድ ከፍለ ኬርክ ጫማውን ሙሉ ብር እስክትከፍል ድረስ ማንም እንትን አይልም። ኤኒወይ በዝና ቢግዲን ለተፈጠረብህ ስሜት ይሄ ቢግዲል አይደለም። ይሄ የሆነ ህይወት የሚያሳጣ ምናምን ነገር አይደለም። ስለዚህ ተባረኩል እንትን ለሆነ ፊል አደረከው በዛ መልኩ አምሰሆን ምንም እንትን አይደለም። ቴንክዩ፣ በቃ ቴንክዩ። ይሄ ነው ይቅር ተባባሉ ይላል ቃሉ። በቃ ምንም አስፈልግም። አሁን እንዴ እያየን ነው። ጥሩ ጊዜ ላይ አይደለም ያለ ነው እና በመሀል የሚገባ መንፈስ አለ፣ እርኩስ መንፈስ። መታገላችን እንግዲህ ከስጋ ጋር አይደለም። መንፈስ አለ፣ በጆሮ ሹክ የሚል ፍራኦል ምራ። ለአንተ ለምን ፓስተር አትሆንም ግን ይሁን እየተማርኩ ነው። አብድዬ ከብደሻል እኮ በል እየተማርኩ ነው። እንዲ ገባሽ አጥንት እምትለዋ ደግሞ እኔንም አጥንቴ ሰበረችኝ። ይቅርበለኝ። መጽሐፍ ቅዱሳዊ ነው አጥንት። አጥንት ምን መሰለ አጥንት ተናዶ የመጣ ሰው። ስቀልድ ነው። እዛ ጋር አንድ ወንድ ልጅ አለና ምንም ሲለው ዝም ብሎ ያጨበጭባል ተሙም ሲለው አየለም በቀለም ሲለው ያጨበጭባል እና እንዲህ ሰው እንዴት አይጠይቅም ብለ ራስ ጠይቃለሁ ገብቷል እሱን መውደድ አንድ ነገር ነው ወይም ቅድም እንዳልኩም ደግሞ የአጥንት መጽዋትም ካለበት ሰውን ሲመታ እንደዛ አይደለም ኦ እንትን እኮ እንደዚህ ያለም ቢያንስ ሪያክት የምታደረጉን ትቀንሳል በሚገባውም በማይገባውን ቁጭ ብለው ወንድ ልጅ ሆነ ሲወራ ከሌላው ጋር ጸብ ላይ ሲጀመር አታጨበጭም ነውርን